የዱባይ አክተሮች ትንሽ ብትረጋጉ አይሻልም? እነ መሲብርስቶን ነ ምናምን ምናምን ያው እኔ ስናገር ታውቃላችሁ። አወኩ አወኩ አደለም ታሪኩ ያው መተራረም ስላለብን መተራረምን ደግሞ እንደዚህ ነው የምናየቅ። በግልጽ ነው ማወራው እና ብዙ ጊዜ እላቸዋለሁ አረቦች ጨካኝ ናቸው፣ አረቦች እንደዚህ ያደርጋሉ ምናም ሲባል አይገርመኝም ነበር። ለምን በገዛ ዜጎቻችን የሚደረግብን ነገር ስለሚበልጥ ስለማቀው ማለት ነው። ከዚህ አንጻር እኔ ምንም አይደንቀኝም አረቦቹ በሀገራቸው ላይ መተን ነው። ነገር ግን በገዛ ዜጎቻችን ግን እንደዚህ አይነት ነገር እንደሚደረግ የታወቀ ነው። ያንን ነገር ደግሞ መተራረም አለብን። እዚህ ጋር አንድን ሰው ወደ ሚዲያ ስናመጣ እችላለው ለዛ ሰው መፍትሄ ይሰጣለው ብለን እስከሆነ ድረስ የዛን ሰው ባህሪ እንግዲህ እናንተ አታቋትም። እሷ ነው እንግዲህ በመፍትሄ ሀሳብ ብላ የመጣችው ወደ እናንተ ትሻላላችሁ ብላ ነው የመጣችው። ከዛ አንጻር እናንተ ደግሞ ትግስተኛ መሆን አለባችሁ ብዬ ነው ማስበው። ትልቁን ጉዳዩን ይዛችሁ ያው ልጅቷ ብዙ ተሳቀባት፣ ብዙ ተላገጠባት። ስንት ቀን አደራችሁ? ሶስት ቀን አራት ቀን አንድ ላይ ከዚህኛው ጋር እንዴት ነው ጥሩ ሄዳችኋል? ጋር ቆይንኩ ይህ ሁሉ ካረኩ በኋላ ነው በቂ ነው። ደግሞ በቪዲዮ ወታ ነው ስትናገር የነበረው። ከዚህ በኋላ ለምትይዘው ባለ እንኳን የእናንተ ሚዲያ ሊዳመቅ የእሷም ህይወት እንደሚበጣበጥ አቃለሁ። እናንተ መፍትሄ የሰው ልጅ ጋር የምትሄዱ መፍትሄ ያገኛለሁ ብላችሁ የምትሄዱ ሰዎች እባካችሁ ስነስርዓት አድርጉ እያልኩ ነበር። ከሰው ዘንድ አይደለም መፍትሄ ያለው ከፈጣሪ እንጂ ማለት ነው። ስለዚህ ወይም ደግሞ ከቤተሰቦቻችሁም ጋር ወይም ደግሞ ከትልልቅ ሰዎች ጋር ተነጋግራችሁ እንጂ እዚህ ሚዲያ ላይ ወጥታችሁ ግን የምትሰጡት ነገር እመኑኝ ለህይወታችሁ፣ ለነሱ ለሚዲያ ማዳመቂያ ነው፣ ለእናንተ ደግሞ የህይወታችሁ አቅጣጫ የተንሻፈፈ እንዲሆን ነው። ለመጪው ህይወታችሁ ከባድ እየሆነ ነው የሚመጣው። በቪዲዮ ነው የምትወጡትና ማለት ነው፣ ሰው አፍ የምትገባላችሁ። ከዛ በኋላም ደግሞ ካልተመቻቻችሁት ጓደኛ ጋር በምትጣሉ ሰዓት ሌላ ጓደኛ ሊያዝ ብትሉ እንኳን ይሄ ቪዲዮ ተቀማጭ ነው። አልፎ ተርፎም ደግሞ እንደዚህ ውሻ ተደርጋችሁም ትባደራላችሁ ውጪ ሙጪ ኖ እንደዛም መሆን የለባችሁም ብዬ ነው ማስበው እኔ ግልጽ ነው ማወራው ግልጽነቴን ደግሞ ልትወዱት ነው የሚገባው። ባካችሁ እንተዋወቃለን፣ ግን ስላወቅኳችሁ ስተስሰሩ ደግሞ ዝም አልልም። ለምን የብዙ እህቶቻችን ህይወት የሚበላሸው ለእኔ እናንተ ሚዲያ ለማዳመቅ በማሰብ በምትሰሩት ስራ ነው። እና ማለት ነው እች ልጅ የልጁን ፎቶ አየች አላየች። እንግዲህ ትወዱታላችሁ ልጁን ወይስ ወዳችሁታል በስራው ወይስ ምንድን ነው? እንዲህ የሚያናድ ጉዳይ አይደለም መቼም። ትልቅ የሆነም ጉዳይ ይዛ መታ ነው ወደ እናንተ እንትን ያለችው እንጂ ፎቶን ብታይ ምን ብትል ይሄ የልጅቷ ላይፍ ነው ጓደኛዋ ስለነበረ ሊሆን ይችላል። ጫት በቃ ያዙ ልቀቁኝ፣ በቃ ቦስ ነኝ ምናምን የሚለው ኖ፣ ማንም ላይ ማንም ቦስ ሊሆን አይችልም። አው ሚዲያ የሚዲያ የፎሎ ሂደቱ የፎሎ ትልቅና ትንሽነቱ ሊያለያያችሁ ይችላል። ከዛ ውጭ ግን በአስተሳሰብ ግን አንድ ነን፣ ኢትዮጵያ ነን፣ ስደተኛ ነን። እናንተ የተሻለ ቦታ ሜቢ ተቀምጣችሁ ሊሆን ይችላል። ያ እቺ ልጅ ደግሞ ተጎርታ መታ ሊሆናል። ወደ እናንተ ነገ ደግሞ ትነሳለች የሚያነሳው ፈጣሪ ነው እና ይነሳል። ብዙም ትልቅ ነኝ ያለ ሊወርድ ይችላል፣ ትንሽ ነኝ ያለ ደግሞ ከፍ ይላል። ኋለኞች የፊትፊተኞቹ ኋላ የሚሆኑበት ወቅት ነው ይመጣል። ስለዚህ ከዚህ አንፃር ምን እንደዚህ ያናዷችሁ፣ በቃ ያዙ በቃ። ካልፈለጋችሁ በቃ በክብር ውጪ በቃ፣ ምንም አያስፈልግም ተብሎ ነው እንጂ ሂጅ ውጪ ፎቶ ታያለች። በቃ እስረኛ ነው መሆን ያለበት ቀጥ ለጥ ሰጥ ብላ። ምን ማናችሁ እናንተ እና ኧረ ተው እንደዚህ ነገር ታደጋላችሁ። ልክ ስንናገር ደግሞ በይበልጥ እኔ ላይ ነገር ይመራል አውቃለሁ። ስንናገር ደግሞ መከራ ነው። ስለዚህ ፕሊዝ እንደዚህ አይነት ነገር በቃ አትስሩ። እንደዚህ የማመናጨቅ ምናምን ማንናችሁ እናንተና? ነው እዛ ገስት ላይ እንዳለ ያላችሁ ጨምሮ ማለት ነው። አብሮ ትተባበራላችሁ፣ አውቃለሁ። የሚዲያ ሰዎች በመተባበር ነው የምትታዋወቁት። ሌብነትን ብያዝባችሁ እንኳን ተደጋግፋችሁ በውስጥ ለመጨረስ ምናምን የምትጥሩት ነገር ነው። እንደነዚህ አይነት ሰዎች ደግሞ ሲመጡ ደግሞ መርገጥ በክብር እንኳን ማናገር የለም። ካሁን ቀደም ተናግረዋል ከጋስት ላይ ማውረድ ምናምን ግን ጓደኛችሁ ግን መጥቶ እዚህ ጋስት ላይ የምትተዋወቁ ስትሆኑ ደግሞ በክብር ነው ወንድሜ እህቴ እየተባባላችሁ፣ ቆይ በውስጥ እናወራለን በውስጥ እንጨርሷለን፣ ችግር የለም እዛው ዱባይ ባሉ በትልልቅ ሰዎች ምናምን ሄዳችሁ ትጨርሳላችሁ። እንደ እነዚህ አይነት ምስኪኖችን እያመጣችሁ ግን የሚዲያችሁም ከማዳመቂያ ከማድረግ አልፋችሁ ደግሞ ህይወቷቸውን ከማበላሸት አልፋችሁ እንደዚህ መርገጥ ምናምን እንደ ማዳም በቃ ማዳም እንዲህ አላደረገቻትም። እናንተ ያደረጋቸዋትን አሁን በእውነት በጣም የተሰማኝ ሶሪ መሲም። እዛ ገስት ላይ የሚያላችሁት ስነስርዓት አድርጎ ማንም ከመን ገረድ ነን ሁላችን። ስለዚህ ይህንን በፎሎ ወይም ደግሞ በተመልካች ቁጥር ልክ አዋቂ ነው ብላችሁ የምታስቡ ከሆነ ኖ ኖ፣ ማንም ሰግጥ ፈምስ አደል። እንዴት ተባሉ? በቃ ማንም ሰገጤው ሆነ። አሁን ሰገጤው ነው እኮ የሚፈምሰው ያለው አስተሳሰቡ የወረደ ዘቀተ ነው። ተሳዳቢው እንደዚህ ብዙ እንትን የሚያደርግ ነው እንጂ የተማሩ የሃይማኖት አባቶች ወይ ዶክተሮች ወይ ምናምን እየተየላቸው የታወቀ ነው። ስለዚህ ስነ ስርዓት አድርጉ። ለምንትሞችም ይጅ ውጭ ምናምን ምንም አያስፈልግም። እንደዚህ ኮ እንዴ! ስነ ስርዓት አድርጉ እንጂ ቦስ ነንባዮች ተው በቃ እንዴ! ዱባይ ምንድን ነው? ኧረ በመድሃን ያለም አረጋጉት። ኳስ በመሬት እንዴ! ኳስ በመሬት እንዴ! ኧረ በስመ አብ፣ እኔ እኮ ብዙ ማለት እችል ነበረ፣ ግን ይሁን። ስነ ስነስርዓት አድርጉ፣ ሰው አክብሩ ባካችሁ፣ እሺ።